ለበርካታ ዓመታት በሚሊዮን ለሚቆጠሩ ዜጎች ሰብአዊ እርዳታ ሲያደርግ የቆየው በአሜሪካ የውጭ ግንኙነት ፖሊሲ ላይ ደማቅ አሻራውን ያሳረፈው በጆን ኤፍ ኬኔዲ ዘመነ ሥልጣን ተመስርቶ በዶናልድ ትራምፕ ዘመን ፀሐይ የጠለቀበት የአሜሪካ ተራድኦ ድርጅት ለውጭ ሀገራት የሚያደርገውን እርዳታ ማቋረጡ ተነግሯል። አሜሪካ የ60 ዓመት አዛውንት ዕድሜ ባለው ተራድኦ ድርጅት ዩኤስኤድ በኩል የምታደርገውን ድጋፍ ማቋረጧን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትላንትናው ዕለት ገልጸዋል። ሚኒስትሩ እንዳሉት አሜሪካ በራሱ በመጪው ጊዜ ለውጭ ሀገራት የምትሰጠው እርዳታና ድጋፍ ገደብ እንደሚኖረው ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከመጡ ጊዜ ጀምሮ አሜሪካ ትቅደም በሚለው አጀንዳቸው ሀገራቸው አሜሪካ ከዚህ ቀደም ስትከተለው በነበረው እርዳታ አሰጣጥ መንገድ ላይ አላግባብ ወጪ እያወጣን ነው በማለት በተራድኦ ድርጅቱ ዩኤስኤድ በኩል ለውጭ ሀገራት የሚሰጡትን እርዳታ ማቋረጣቸውና ገደብ ማስቀመጣቸው ይታወሳል። ሀገሪቱ ከፖሊሲዋ ጋር በማይጣጣም ሁኔታ ቢሊዮን ዶላሮችን እያወጣች ስለመሆኑ ፕሬዚዳንቱ በተደጋጋሚ ገልጸዋል። ይህም የአፍሪካ ሀገራትን ጨምሮ በተለያዩ ሀገራት የሚገኙ እርዳታ ፈላጊ ሰዎች አደጋ ላይ እንዲወድቁ እንዳደረገ ሲገለጽ መቆየቱ ይታወሳል። ተራድኦ ድርጅቱ አገልግሎት ላይ በቆየባቸው ዓመታት በጤና ምግብ፣ ሰብአዊ እርዳታ፣ ልማት፣ ትምህርትና ተያያዥ ዘርፎች በሰጠው የገንዘብ ድጋፍ ዝቅተኛና መካከለኛ ገቢ ባላቸው አገሮች ቢሊዮን ዶላሮችን በማውጣት በሚሊዮን የሚጠጉ ሰዎችን መታደግ የቻለ እንደሆነ ይነገራል። ተራዶ ድርጅቱ እንደ አውሮፓውያኑ የዘመን ቀመር ከ2001 እስከ 2021 ድረስ ባደረገው ድጋፍ የዘጠና 90 ሚሊዮን ሰዎችን ሞት ማስቀረቱን ቢቢሲ በሰራው ሀተታ ላይ አስነብቧል። አሜሪካ በዚህ የተራዶ ድርጅት በኩል በተባበሩት መንግስታት ድርጅት ከፍተኛ የተባለ የገንዘብ ድጋፍ በማድረግ ትታወቃለች። ይህም በተባበሩት መንግስታት ድርጅት ውስጥ 38 በመቶ የሚሆነውን የእርዳታ ድጋፍ በማድረግ ቀዳሚ እንደሆነ ሮይተርስ የተመድን ሪፖርት ጠቅሶ ያጋራው መረጃ ያመለክታል። ተራድኦ ድርጅቱ ባለፈው ዓመት ብቻ 61 ቢሊዮን ዶላር ወጪ በማድረግ ለተለያዩ የዓለም ሀገራት በጤና፣ በትምህርት፣ በልማትና በዲሞክራሲ ስርዓት ግንባታ እንዲሁም በሽታና ወረርሽኞችን መከላከል ላይ ገንዘቡን ፈሰስ አድርጓል። መጠነ ሰፊ ሰብአዊ ኪሳራ ያደርሳል የተባለው የእርዳታው መቋረጥ በሚቀጥሉት አምስት ዓመታት 14 ሚሊዮን ሰዎች ህይወት እንዲያልፍ ሊያደርግ እንደሚችል ዘላንሴት የተባለው ተቋም ባወጣው ጥናታዊ ጽሑፍ አመልክቷል። ከሚሞቱት ዜጎች መካከል ህጻናትና ታዳጊዎች ይበልጡንም ሰለባ እንደሚሆኑም በጥናቱ ታይቷል። ሕይወታቸው ከሚያልፉት ውስጥ አንድ ሶስተኛ የሚሆኑት ደግሞ ህጻናት መሆናቸው እገዳውን ይበልጥ የከፋ ያደርገዋል ተብሏል። ጥናቱን የጻፉት ፕሮፌሰር ዳቪድ ራሴላ እንደገለጹት ይህ እርዳታ በመቋረጡ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ተጎጂ እንደሚሆኑ ገልጸዋል። የእርዳታው መቋረጥ አለም አቀፍ ወረርሽኝ ወይ ደግሞ ግጭቶች የሚያስከትሉትን አይነት ሰብአዊ ውድመት የሚያደርስ እንደሆነም አስረድተዋል። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ተጎጂ እንደሚሆኑም ይጠበቃል። በተለይ በኤች አይ ቪ ኤድስ መከላከልና መቆጣጠር ላይ የሚሰራው ፔፕፋር የዚህ የተራዶ ድርጅት መታገድ ሰለባ የሚሆን በመሆኑ ጉዳቱ የሰፋ እንደሚሆን ተመላክቷል። እንደ ሮይተርስ ዘገባ ከሰሃራ በታች ያሉ ሀገራት በኤች አይ ቪ ስርጭት ላይ አደጋ የተጋረጠባቸው ሀገራት ናቸው። የእርዳታው መቋረጥ በሚሊየን የሚጠጉ ሰዎች በሽታውን ለመከላከል የሚወስዱትን የመድኃኒት የጤና አገልግሎት ተደራሽነት የሚገድብ እንደሆነ የተነገረ ሲሆን በጤና አገልግሎት ሰጪ ተቋማት ውስጥ የሚገኙ የሕክምና ባለሙያዎች በብዙ መልኩ ተጎጂ ይሆናሉ ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው መጋቢት ወር በአሜሪካ ዓለም አቀፍ ተራዶ ድርጅት የሚሰጡ 80 በመቶ መርሃ ግብሮችን መሰረዙን መናገራቸው ይታወሳል። ሩቢዮ በትላንትናው ዕለት እንደገለጹት ደግሞ አሜሪካ በበጎ አድራጎት ላይ የተመሰረተ የእርዳታ መንገዶችን አትከተልም ሲሉ ገልጸዋል። አሜሪካ ሀገራትን በዘላቂነት እንዲያድጉ በማ ጥቃት መሰረት ያደረገ የእርዳታ መንገድ ላይ ታተኩራለች ሲሉም ገልጸዋል። ይሁንና ይህ ውሳኔ የተለያዩ ነቀፋና ትችቶችን ያስተናገደ ስለመሆኑ እየተነገረ ነው። የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ ይህንን ውሳኔ ነቅፈዋል። ባራክ ኦባማ ለተራዶ ድርጅቱ ሰራተኞች ባሰራጩት ተንቀሳቃሽ ምስል እንደገለጹት ይህ ውሳኔ ከባድ ስህተት እንደሆነ አስታውቀዋል። በዓለም ላይ እየተደረጉ ከነበሩ አግባብነት ያላቸው ተግባራት መካከል የተራዶ ድርጅቱ ተግባር ይገኛል ሲሉ የገለጹት ኦባማ ይሁንና ይህ ውሳኔ እጅግ አሳዛኝ እንደሆ ሆነ ገልጸዋል። ሌላኛው የቀድሞ የአሜሪካ ፕሬዚዳንት ጆርጅ ደብሊው ቡሽ በአሜሪካ የኤድስ መከላከልና መቆጣጠር ላይ የሚሰራው ፔፕፋር 25 ሚሊዮን ሰዎችን መታደግ መቻሉን የገለጹ ሲሆን፣ ይሁንና ይህ እርዳታ መቋረጡ በሚሊዮን የሚቆጠሩ ሰዎች እንዲሞቱ የሚያደርግ እንደሆነ አስረድተዋል። የሰብአዊ መብት ተሟጋቾችና ተከራካሪዎችም እርዳታው መቋረጥ የለበትም በማለት ተቃውሟቸውን እያሰሙ ይገኛሉ። በላንሴት ሜዲካል ጆርናል ላይ የታተመው ጥናታዊ ጽሁፍ እርዳታው በዓለም አቀፍ የጤና ዘርፍ ላይ ጉልህ ተጽዕኖ እንደሚኖረው ያሳየ ሲሆን በተለይ በአፍሪካ ተጽዕኖው የጎላ ስለመሆኑ አመልክቷል። በ23 ብቻ በሰብአዊ እርዳታ 43 በመቶ የሚሆነውን ድጋፍ ያደረገው ይኸው ተራዶ ድርጅት እንደሆነ ዘጋርዲያን ላይ የወጣ መረጃ ያመልክታል። ዳቪድ ራሴላ የተባሉት ፕሮፌሰር ዘላቂ የልማት ግብን ማሳካት ካስፈለገ ያለ ዩ ኤስ ኤድ ድጋፍ የሚሆን አይደለም ሲሉ ገልጸዋል። እናም ባለፉት ዓመታት የሰዎችን ሞትና እልቂት ሲከላከል የነበረን የእርዳታ ድርጅት ማገድ የሰዎች ህይወት እልቂት የሚያስከትል እንደሆነም ፕሮፌሰሩ ገልጸዋል። አሁን ዩኤስኤድ ወደ መቋረጥ ሳይሆን መሄድ ያለበት መጠናከር ነው ያለበት ሲሉ በላንሴት ላይ የታተመውን ጥናታዊ ጽሁፍ የጻፉት ፕሮፌሰር ገልጸዋል። ተራዶ ድርጅቱ የሚያደርጋቸው የእርዳታና የረድኤት ድጋፎች ባለፉት ሁለት አስርት ዓመታት በተጋላጭ ህዝቦች ጤና ላይ የታየው መልካም እድገት በአፋጣኝ እንዲገታና ወደ ነበረበት አስከፊ ቦታ እንዲመለስ የሚያደርግ እንደሆነም በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ የሆኑት ፕሮፌሰሩ አክለው ገልጸዋል። አሜሪካ ትቅደም የሚለውን አጀንዳ እያራመደ የሚገኘው የዶናልድ ትራምፕ አስተዳደር ወደ ነጩ ቤተ መንግስት ከተመለሰ በኋላ በአሜሪካ ተራዶ ድርጅት በኩል በቢሊዮን ዶላር የሚቆጠር የውጭ እርዳታ እንዲቀንስ አድርጓል። እርዳታው መቀነሱ በሺዎች የሚቆጠሩ ሰራተኞችንና በጊዜያዊነት የሚሰሩ ሰራተኞች ከስራ እንዲባረሩ ምክንያትም ሆኗል። ከዛ ባለፈም የምግብና የሕክምና እርዳታ አቅርቦትን አደጋ ላይ በመጣል ዓለም አቀፍ የሰብአዊ እርዳታ ስራዎችን ወደ ምስቅልቅል ውስጥ መክተቱ ተጠቁሟል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ራሳቸውን ለመርዳት ያላቸውን አቅምና ፈቃደኝነት ለሚያሳዩ ሀገራት ድጋፍ እንደሚያደርጉ የገለጹ ሲሆን የሀገሪቱ ሀብት አመርቂ ውጤት ሊያመጡና የአሜሪካ ኩባንያዎችንና ዓለም አቀፋዊ ኢንቨስትመንትን ጨምሮ የግሉን ሴክተር ዘላቂ በሆነ መልኩ ተወዳዳሪ የሚያደርጉ አካሄዶችን እንደሚከተሉም አስረድተዋል። ለዚህም አሁን ላይ የተራድኦ ድርጅቱ ወደ ሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት መቀላቀሉን ሩቢዮ አስረድተዋል። አሜሪካ የምትከተለው አዲሱ የአሜሪካ ትቅደም ሞዴል ከእርዳታ ይልቅ ንግድና ኢንቨስትመንትን ሚያስቀድም ገልጸው ዋሽንግተን ቤጂንግን ለመገዳደር ሁነኛ አማራጭ የምትከተል ስለመሆኑም ገልጸዋል። የውጭ ጉዳይ ሚኒስትሩ በእርሳቸው መስሪያ ቤት ስር የበለጠ ውጤታማ ሆኖ የሚተዳደሩ አንድ ሺህ መርሃ ግብሮች እንደሚቀጥሉ ቢናገሩም አስከፊ እልቂት ሊደርስ እንደሚችል እየተነገረ ይገኛል። የቀድሞው የአሜሪካ ተራዶ ድርጅት አስተዳዳሪ የሆኑት ሳማንታ ፓወር ይህንን የሩቢዮን ሀሳብ ተችተዋል። ማርኮ ሩቢዮ የነፍስ አድን ስራዎች በውጭ ጉዳይ ሚኒስትሩ መስሪያ ቤት ስር ይሰራሉ ያሉም ቢሆን የነፍስ አድን ስራዎች መቋረጣቸው እየታ የነው ብለዋል። ባለፈው ሳምንት አንድ የመንግስታቱ ድርጅት ኃላፊ የአሜሪካ እርዳታ መሰረዙን ተከትሎ በኬንያ የስደተኞች የምግብ እርዳታ በመቀነሱ በመቶ ሺዎች የሚቆጠሩ ሰዎች የረሃብ አደጋ ላይ ስለመውደቃቸው ቢቢሲ በዘገባው አመልክቷል። ዩኤስኤድ የተመሰረተው በ1961 በጆን ኤፍ ኬኔዲ ዘመነ ስልጣን ነው። በወቅቱ የሰብአዊ እርዳታ ለማድረግና የውጭ እርዳታዎችን ለማስተባበር አሜሪካ ትጠቀምበት እንደነበር መረጃዎች ያመለክታሉ። ከዛ ባለፈም በወቅቱ የሶቪየት ህብረትን ተጽዕኖ ለማምለጥና ለመገ መስተዳደር በውጭ ግንኙነት ፖሊሲ ላይ ብሔራዊ ጥቅሟን ለማስጠበቅ ስትጠቀምበት እንደነበረም ይገለጻል። ማርኮ ሩቢዮም እንደገለጹት የዩኤስኤድ መታገድ አሜሪካ በቀጣዮቹ ጊዜያት የምታደርገው እርዳታ ብሔራዊ ጥቅሟን ታሳቢ የሚያደርግ እንደሆነ አመላካች አስተያየት ሰጥተዋል። ሳማንታ ፓወር እንደገለጹት አገሪቱ በተራዳው ድርጅቱ በኩል የምታደርጋቸው እርምጃዎች ከብሔራዊ ጥቅም ጋር በአንድም ሆነ በሌላ መንገድ እንደሚያያዙ ለሲኤንኤን ተናግረዋል። ከዚህ ቀደም በነበረው አካሄድ ድርጅቱ በተለያዩ የዓለም ሀገራት ከፍታቸው ቤተ ሙከራዎች ዓለም አቀፍ የጤና አገልግሎትን የሚያውቅ ወረርሽኝ እንዳይከሰት ሲሰሩ እንደነበር አስረድተዋል። ይሁንና በተራዳው ድርጅቱ በኩል የምታደርጋቸው እርምጃዎች መቋረጥ ግን መጠነ ሰፊ ሰብአዊ ቀውስ እንደሚያስከትልም ገልጸዋል።